የማሪ ዶሮ ወጥ አንደኛ በስማ ዶሮ ወጥ ሰራው ፈረሰኛ በላ። ይሄው ሁሉ ነገር አለ። አሁን ሁለተኛ ላፈላል እናሳ ሶፊ አራፈላልው እንኳን ያደረሳችሁ በዓል እንዴት ነው ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? ይሄኛ ደግሞ በዓልን ፋ ብለን

ከቤት በተሻለ ። አልቀረበትም እ ለዚች መልካም ልብ ቀና ልብ ላላት ልጅ እ ምንድነው ስጦታ የምትሰጡ አመት በዓል እስኪ በቃ በልብ ቅርጽ ነው አበባ ነው እና አይ ፋሚሊዎቻችን ልብ ቅርጽ ከላኩ በቃ ልብ ቅርጽ ላኩላት እ ለዚች መልካም ሴት እሳችሁ ብቻ ሳይሆን በቃ ስታዝኑ ከእናንተ ጋር ለምትሆኑ አይነት ሴት ምንድን ነው የምታደርጉላት ጋዝ ውሃ ጨረስን እና ኖርማል ውሃ ጨረሰን። በጋዝ ውሃ ሁለተኛውን ቡና ሁለተኛ ልናፈላ። ምን ችግር ችግር? አንቺ ይሄ ሰው እንትን ነገር ነው እንዴ? ጠንቋይ ነገር ነው እንዴ? እሱ እንደዛ ብሎ ሲጽፍ ከቤት ደግሞ ፎቶ የሚላክልኝ ሆዴ የት አለ? እየሰማ ነው። እኛ ምን አገባነ? እኛ በጣም ብዙ ሰው ረስተናል። እኛ አያገባንም። እኛ ላይፋችን ነው እኛ አሁን ሰዎች አይ ነገሩ ይበቃቸዋል። እባክሽ ትንሽ እንትን ካለ እዘጋዋለሁ። ምን ሆነ ወንድማችን? ክፉ ለክፉ ምንድን ነው፣ በጣም አልታመመም፣ ደህና ነው፣ በቅርቡ ይወጣል። ጋይስ ማንም ምንም ቢያወራ ማመን አለማመን የእናንተ ፋንታ ነው። ያ እከሌ አወራ እከሌ እንዲሆን ምናምን ምናምን ብላችሁ እዚህ ጋር መጽፉ፣ ሰዎች እኛ ምን ጨነቅን? እኛ እራሳችንን ሆነን እየኖርን ነው። ያ አሶጭ ይወድሽ ሞጣ ቀራንዮ አሶጭ ብሎክ አድርጊ። ኦኬ ብሎክ ሚውት ብቻ አድርጊው። ልጆቼ ኮራ ደራ ደልቀቅ ብለው ጥሩ ቦታ ላይ ነው ያሉት። ምን አገባህ?

ማንም ረገጠኝ አረገ የተረገጠ የሚረግጠኝ ምን ቦታ አልሰጥም፣ ምን ማንም ይረገጠኝ። እውነትም ማር ናት። ያ ማን ማርዬ ትችላለች ማርዬ ትችላለች ብቻ ሳይሆን ትለያለች። ያማን ጀርባይ ነው ኮነ ያመመኝ ጀርባይ ላይ ለረጅም ጊዜ ሕክምና ስላልሄድኩበት አሁን እሱን ነው እንጂ ሌላ በሽታ ምናም ቢኖርብኝ እኔ እንደዚህ ውጭ ላይ እንኳን መውጣት አልችልም ነበር። እና እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ያው እንግዲህ ረጅም ጊዜ ደግሞ ስራ ስለሰራው ምናምን ትንሽ የሆነ የክሮንክን የአጥንት ችግር አለ ምናም ተብሎ ያው ዛሬ ኤክስሬይ አስተውኛል። ሙሉ ነገ ደግሞ በካሜራ አይተውኝ ደግሞ ምናም መድኃኒት ከታዘዝልኝ በኋላ እወጣለሁ። በቃ ምንም እኮ እግዚአብሔር ይመስገን ጸበል አለኝ። ጸበል እየጠጣሁ ነው።

ቤቢ አይሰማም ያንቺ ድምጽ ጋይስ ወይኔ ኔ እንትና እንትና ጠጣኑ ነው ላችሁ። እዚህ ጋር እከሌ እረዳሃለሁ አለች ለምትሉ እከሌ እረዳሃለሁ አለች ለምትሉ ሰዎች እሱ መች ተቸገረ? እሱ እኮ ያን ሁላ ነው፣ ትናንትና እኮ እዚህ ጋር የመጣ ነው ማክበር ነው እና እርዳታ አያስፈልገውም። ሆዴ በጣም ደህና ነው። ዋናው ነገር እናንተ ጸልዩለት የኛ ፋሚሊ የሆናችሁ ጤነኛ ሆኖ ሲወጣ ስራ መስራት ይችላል። ከዚህ በፊት ግን ያልሰራበት ምክንያት ስለታመመ ነበረ ነው እያልን ነው። ከእንደገና ደግሞ የታመመው ደግሞ አሁን ሳይሆን ቆይቷል። ከጀመረው ያው በሆነ ምክንያት አልተስተካከለም። እንትኖች ጉድ በነገሮች ምክንያት ሐኪም ቤት መግባት አልቻለም ነበር እና ትናንትና አመሰገንን ፈጣሪ ነው። አሁን ያ ሁላ ነገር ተስተካክሎ ሁሉ ነገር እንትን ብሎ ሲስተም ውስጥ ተመልሷል ነው እያልን ያለ ነው። እንጂ የእከሌ ግፍ ነው፣ የከሌ ምንድን ነው ምናምን እያላችሁ ጽፉ። ሰዎች ተው ተው፣ በእናት የዚችን ሴትዮ ስማት እንደዚህ ሆኖ ነው ምናምን ምናምን የምትሉ ሰዎች፣ የእከሌ ግፍ ነው ምናምን ምናምን ላችሁ፣ ነገ ደግሞ ወንድ ልጅ ተወልዳላችሁ። ልጃችሁ ላይ የሆነ ነገር ቢደርስ ደስ ይላችኋል? ናይ፣ ደስ የማይላችሁን ነገር ልጃችሁ ላይ ቢደርስ ደስ የማይላችሁን ነገር ሰማሁት። ሌሎቻችሁ ደግሞ ፋሚሊዎቻችን አላችሁ፣ እኔ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ ሁሌ ከጎናችን ስለነበራችሁ እና ምልላችሁ ፈልጌ ነው። ለመፍረድ አትቸኩሉ፣ ሰው ለመሳደብ አትቸኩሉ። እናንተ ሆዴን አታቁትም። ለወደፊት ነው ምናልባት አልባት የምታውቁት በደንብ፣ አሁን ላይ አታውቁትም እሱ። ስለዚህ እሰይ እንደዚህ ግፍ ነው እንደዚህ ነው እንደዚህ ነው የትኛው ግፍ ነው? እሱ እኮ እየታመመው ቆየ እኮ ያ ነገሮች ስላልተስተካከሉ ስላልታከመ ነው እንጂ ገና ድሮ እኔ እና እሱ ሳንተዋወቅ ነው ታሞ አገር ቤት ሄዶ ጸበል ገብቶ ነበር። ገባችሁ? ስለዚህ ዝም ብላችሁ እንደዚህ ነው፣ እንደዚህ ነው እያላችሁ ባታወሩ ደስ ይለኛል። ቢያንስ ለሱ እንኳን ባታዝሙ፣ ያው ግፍ ይደርሳል ምንድነው? ነው ነግበ ልጆቼ፣ ነግበ ወንድሜ፣ ነግበ አባቴ ይባላል። ስለዚህ ብታስተውሉና የሆነ የምትናገሩትን ነገር ቢያንስ ብትቆጠቡ ጥሩ ነው ለማለት ነው። አመሰግናለሁ። ብዙ አወራራች በቂ ነው ያወራሁት። በጣም በጣም ነው የማመሰግነው። በእግዚአብሔር ያክብርልኝ። ያው በቃ አንቺ ተናገረሽዋል ሁሉንም ነገር እዚህ ጋር ሁሉንም እንትን ኤክስሌ ማድረግ አንችልም፣ ግን በቃ ሰዎች ይታመማሉ ይድናሉ፣ ሰዎች ይወለዳሉ ይሞታሉ። ይሄ ተፈጥሮ ነገር ነው። የናቱር ነው በቃ። ስለዚህ ሰው ታሟል እና በሰው ማላገጥ ምናምን ስምንት ወር አላግጣችሁብኛል። እኔ አሁን መስሜተት ነው እኔ ማንንም አልስምም። ሰው ቢያላግጥብኝ ባያላግጥብኝ እግዚአብሔር ይማር ለምትሉኝ አመሰግናለሁ፣ ለምትስቁብኝ እንኳን አመመ ለምትሉኝ ደግሞ ቴንኪዩ ነው ምላችሁ። ምንም ይሄን ያህል ከሰው ከእግዚአብሔር እንጂ ከሰው እኳ አልጠብቅም እኔ ሰው ስለ ሰው መናገር የምችል ሰው አይደለሁም። ስለዚህ እግዚአብሔር ይማረ ላላችሁኝ ሁላችሁም በጣም ነው የማመሰግነው። ጸሎትም አድርጉልኝ ከቻላችሁ፣ የእኔ ተከታዮች፣ የማርዬ ደጋፊዎች። በጣም ብታመም ኖሮ ከክላሴ መውጣት አልችልም ነበረ። ያው እስከማስተካከል በአጠቃላይ አጠቃላይ ብዙ ጊዜ አለመታከሜ አሁን ላይ ሆስፒታል እንድገባ አድርጎኛል። እግዚአብሔር ይመስገን ሁሉም ጊዜ ያለው እኔ በጣም እታገሳለሁ። ብዙ ነገር ታግሻሉ እስካሁን ድረስ። ከዚህ በኋላ ደግሞ እንደ የሰወጣ ደግሞ በስነስርዓት ስራዬን እሰራለሁ፣ ህይወቴን እንመራለሁ፣ እግዚአብሔር እንደፈቀደው ደግሞ እኖራለሁ። ያ ስለዚህ አጎን የሆናችሁ እግዚአብሔር ይማረላላችሁኝ፣ በጣም ነው የማመሰግናችሁ። በተለይ ደግሞ ይህን ምርጥ ልጅ ለሰጠኝ እግዚአብሔር በጣም ነው የማመሰግነው። ምክንያቱም በጣም አስተዋይና ቀና ልብ ያላት ልጅ ነች። ስለዚህ ሁላችሁም ልባችሁ ልባችሁን አንጹት። አመት ባል ነው ብላችሁ ጾማችሁ ዝም ብላችሁ ማክበር ብቻ አይደለም መሆን ያለበት። አመት ባልን ስታከብሩት ከልባችሁ የሆናችሁ ማክበር አለባችሁ። አመት ባልን ስታከብሩት ሰው ላይ እየሳቃችሁ አይደለም። አመት ባልን ስታከብሩት ከኔ ጋር ሜዳ ላይ ቁጭ ብላ ቡና እያፈሉ ከጓደኞቿ ጋር ምናምን እንዳይከፋኝ ላደረጉኝ እግዚአብሔር ይመስገን፣ በጣም በጣም ነው የማመሰግነው። እና ሁላችሁም ልበቀና ማሪም በጣም አመስገኝ መሰግናት ያ የሚድን በሽታ ነው የሚድን ህመም ነው። ምንም ይሄን ያህል እንቀሳቀሳለሁ፣ ምንላለው ትንሽ ጎንበስ ቀና ማለት ነው የሚያቅተኝ እንጂ ይሄን ያህል በጣም የተጎዳው አይደለም። ግን ሲቲ ስካን መነሳት አለብኝ ምናም ምናምን እሱ እሱ ነው። ስለዚህ በጣም ነው የማመሰግነው። መልካም ፋሲካ በዓል ይሁንላችሁ፣ ዓለም ላይ ለምታዩ ሁሉ ለሁላችሁ እግዚአብሔር ያክብርልኝ። ራሱ እግዚአብሔር አለ። በጣም ነው መልካም ባህል ይሁንላችሁ። እኔ በዚህ ውልል ላይ ያችሁ ነው። አመሰግናለሁ ጋይስ። እየዘነበ ነው። በቃ መልካም ጊዜ ይሁንላችሁ። ይሄን ነገር ማነሳሳት አለብን። በጣም ብዙ ነገር ነው እዛ ጋ ያለው ጋይስ። መልካም ጊዜ። በጣም ነው የምንወዳችሁ። ባይ ባይ።